ያውላችሁ የሀይሚ አለባበስ ከነሱ ሲጋ ሆነ። ሀይሚ አለባበሷ ተበላሽቷል። ኦልሬዲ እሱ ምንድን ነው የከሱሲ የመቀናኔ የሚመስለው የትናንት አለባበሷ ማለት ነው። ቢኮዝ ምን መሰላችሁ ሀይሚ ትናንት ሀይሚ ራሱ ቁንጣ እርግታ ነው የመጣችው። ለምንድን ነው ባለፈው ሶሲ ከነ ሀይሚ በፊት የሰራችው ቪዲዮ ላይ ሶሲ ራሱ ቁንጣ እርግታ ነው የመጣችው ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች፣ እንዲናችሁ ደራናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን፣ እንኳን አደረሳችሁ። ዛሬ መድኃኒ ያለም ነው። መድኃኒ ያለም ያሰባችሁትን ሁሉ ይሙላላችሁ ነው የምለው ማለት ነው። ዛሬ ያው ኦልሬዲ፣ ትናንት የሀይሚን ቪዲዮ ከብሩክ ጠርቷት ሊያናግራት ፈልጎ ነበረ ያው ኦልሬዲ እሱም ምንድነው ሰሞኑን በተፈጠረ ሁኔታ ነበር ሊያወራት የመጣችው። ግን ሀይሚ ለመጀመሪያ ጊዜ ነው እንደዚህ ቁንጣ ለብሳ ስትመጣ የነበረው ማለት ነው። ለምን እንደሆነ አላቅም። ኦልሬዲ እኔ የመሰለኝ የታየኝን ነው የምነግራችሁ ማለት ነው። እንደፈለጋችሁ ማለት ትችላላችሁ። ያው የሰው ልጅ ግዴታ ሁል ጊዜ ጥሩ ነገር ነው ምናምን አለም። እኔ ሀይሚን የሚነካ ሰው አልወድም፣ ብሩክን የሚነካ ሰው አልወድም። ነገር ግን ሀይሚ ከዚህም በፊት ቁንጣ ለብሳ እንደዚህ እኔ አይቻት አላቅም እውነት ለመናገር ማለት ነው። ቀሚስ አጭር ቀሚስ ምናምን ልለብስ ትችላለች። እሱም ትንሽ ከጉልበቷ ጋር ወረድ ያለ ነው። ግን ትናንት የለበሰችው በጣም አጠር ያለ ቁንጣ ነው። እሱ የሚመስለው ከሶሴ የምትቀና የሶሴን አለባበስ ኮፒ የምታደርግን የምትመስ ነው። አንዳንድ ሀይሚ አንቺ እንደራስሽ ነው መሆን አለብሽ ማለት ነው። ሶሲ ከመጀመሪያም ስትመጣ ወጣ ያለ አለባበስ ነው ለብሳ የምትመጣው ማለት ነው። ለምን እንደሆነ አላቅም። እስቲ የፈረንጆችን ስታይል የምትከተሉ ብዙ ጊዜ ሶሲ ሁማኔር ማለት ትወዳለች። ሁልጊዜ አሁን እና አሁን የሱስን ፊት አለ ሜካፕ ሁል ጊዜ በመጣሽ ቁጥር ሜካፕ ተቀብታ ዊግ ከለዋላ አይወርድም። የምንለብሳቸው ልብሶች ከኋላ የተከፋፈቱ በጣም የሚያስጠሉ ነው። እና አንዳንድ ጊዜ ሀይሚሻዬ ተመልካችን ብታከብሪ ደስ ይለኛል ብዬ አስባለሁ። ለምን እኛ በጣም እንወድሻለን፣ በጣም እናከብርሻለን፣ በጣም የምንወድሽ ሰዎች ነን። እና ለዛ ደግሞ አንቺ እንደዚህ ሆነሽ ማለት አንፈልግ ለዛም ነው የምንናገር። ብዙ ጊዜ አንቺን ሲነኩብን የማንወደው ማለት ነው። ግን እኔ ትናንት አለባበስ ደብሮኛል። የሚያምርብሽ ልብስ ብለብሽ ለምንስ? ከሶሴስ መቅናት ምንም አያስፈልግም። መኮረጅ ካለብሽ ጥሩ ጥሩ ነገር ነው መኮረጅ አለብሽ እንጂ ከሷ ይሄ ቁንጣ ስለለበሰች አንቺም ቁንጣ ከማን አንሳለው ነገር ነው። እሷ ዳኒ ጋር ስትመጣ ልጠይቁ ስትል ስትያዥ ቁንጣ ለብሳ ነበር የመጣችው ማለት ነው። እኔም ቁንጣ ያምርብኛል ማለት ነው። ሀይሚሻም የለበሽው ወይስ ምንድን ነው ሲቀጥል ከሀያዋለች ጊደር ተስተምራ ትመጣለች ይባላል አቦ ሲጠርልት ማለት ነው እና ይሁ ነው ሰው ውሎውን ነው የሚመስለው ማለት ነው ብዙ ጊዜ ሰው ውላችን ነው የሚመስለው ሀይሚ እንደዚህ ለብስ አታውቅም ከሶሲ ጋር ስትል አለባበ ሰው ሁሉ ተበላሸ ማለት ነው ጥሩ ነገር የላትም ሶሲ ነገሮ ሁለ ወጣ ያለ አለባበስ ነው ምን ያለባበስ ነው እና ከእንደዚህ አይነት ሰዎች ብትርቁ ለእናንተ ዋጋ ታገኙበታላችሁ ነገር ግን በእንደዚህ ሁኔታ ከሆነ ግን ሀይሚ እየተባ አለባበሷ እራሱ እየተበላሸ ነው የሚመጣው ማለት ነው። ለምን እንደሆነ ታውቃላችሁ? ይኸው ቁንጣ ትናንት ቁንጣ ልብስ አርግታ ምናምን። እኔ ለመጀመሪያ ጊዜ አጭር ቀሚስ ያ ሌዘሩን ነው ማቀውኔ እና ግን ትናንት በጣም አጠር ያለ ቁንጣ ነው። ዱባይ እንኳን እንደዚህ አለበሽም። እኛ ጋር ደግሞ ታውቂያለሽ ባህል ወግ የሚባል ነገር አለ። ሴት ልጅ ስትር ስትል ነው የሚያምርብሽ ልብስ ብለብሽ። እኛ የምንወዱን አለባበስ ብትለብሽልን ምን ምን አለበት? አይሚሻ በዚህ ኒህልክ ሶሲ ማለት ታያት ሶሲ እሺ ሶሲ ስለወረደች ነው ብዙ ጊዜ ሶሲ ሪኮመንድ ይደረግላ አለባበስሽን አስተካኪ ምንድን ነው ዊግ ምቀያየርብ ምናምን ይባል እንቺ ሁልጊዜ እንደዛ እንደዛ እንድትባይ ትባያል ያለሽ ምንወድሽ ሰዎች አለ ለምንድን ነው ሌላ አመለካከት እንዲኖረን የምታደርጊው በጣም ነው የምንወድሽ በጣም ነው የምናከብርሽ ነገር ግን በዚህን ያህል አለባበስሽ፣ ትናንት እውነት ደብሮኝ ነው ማለት ነው። እና ሳዩ ደበረኝ ትናንት። እንዲህ ለምንድን ነው እንደዚህ የለበሰችው? እስቲል ከሶሲ ጋር እየቀናች ነው ወይስ ከሶሲ ጋር ትፎካከራለች ወይን? ያው ሶስ ቁንጣ ስለለበሰች ያው እኔም ለብሳለው ቁንጣ ምንም አይደለውም ለማለት ፈልጋ ነው አይሎና፣ አልገባኝም። ገልጽ ብታደርጉልኝ ማለት ነው። ኢኒዌይስ እኛ አንቺ የፈለግሽው ልብስ መልበስ መፍትሽ ነው። ማንም የከለከለች ሰው የለም። እስቲል ግን ያው እኛ ተመልካቾች እስከሆነ ድረስ ነው። ነገር ግን ያው ጥሩ ነገር ብትወስጂ ብዬ አስባለሁ ማለት ነው። ቤተሰብ እንትን የሚያቃጥል ማስቲጋ በልቼ በጣም እያቃጠለኝ ነው እና ለዛ ነው ምንባችሁ እና የትናንት የሀይሚን አለባበስ እኔ ብዙም ደስ አላለኝም፣ አልወደድኩትም እላችኋሉ ቤተሰብ ማለት ነው። ለምን ብሎ ታውቃላችሁ? ሀይሚ እንደዚህ አይነት ልብስ ለብሳ አይቻት አላውቅም ቢኮዝ የቅናት ነው የሚመስለው በቃ የትናንት አለባበሰው ቅናት ነው የቀናች ምናምን የሚመስለው ማለት ነው። እና ያ ደግሞ እኔ ምቾት ካልተሰጠኝ መብቴ ነው የፈለግኩትን ነገር መናከር አስተያየት እስከ መስጠት እችላለሁ። እኔ እነ ብሩክ አድናቂ ነኝ እና ሀይሚ አድናቂ ነኝ። ነገር ግን ጥሩ ነገር አለበሰችም። ከሶስት ከሶሴ የምትቀና ነው የሚመስልባት አለባበሰው ማለት ነው ቤተሰብ። እና ሀይሚሻዬ ጥሩ ነገር ተቀበይ፣ ጥሩ ነገር ውሰጂ እንጂ ከሰው አትኮርጂ ነው የምለው ማለት ነው በተሻለሽ አቅም በራስሽ ነይ የአረጃጅም ቀሚስ ሱሪን የሚያምርብሽ አንቺን የሚያምርብሽን ነገር ትተሽ የሚያስጠላብሽን ልብስ ባትለብሽ ደስ ይለናል የምንለው ይህ ቪዲዮ ከተመቻችሁ ላይክ አርጉ